ሰላም ጤና ይስጥልኝ፣ እንዴት ናችሁ? ወደ ቻናል የተከታታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህናነኝ ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ፍርፍር ነው ይዤላችሁ የመጣሁት። ፍርፍርን ደግሞ ዛሬ እንደዚህ አሳምረን ለየት አርገን እንግዲህ እንሰራዋለን። በጣም ነው የሚጣፍጠው። አንዳንዴ በርበሬ እንኳን ቤታችን ሳይኖር በእንደዚህ አይነት መልኩ ከለር ሰጥተነው ደግሞ ቆንጆ ፍርፍር ማፈርፈር እንችላለን። እንዲሁም ደግሞ በርበሬም ደግሞ አንዳንድ ጊዜ ደግሞ ከለሩ አላምር ሲለን ደግሞ በእንደዚህ ያለ መልኩ ደግሞ ከበርበሬ ጋር ቀላቅለን ደግሞ አሳምረን እንሰራለን ማለት ነው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችው እንኳን ሰላም መጣችው እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሆን አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እዚህ ጋር አንድ ሽንኩርት፣ አንድ ቲማቲም፣ የተወሰነ ነጭ ሽንኩርትና ቀቅዬ ልጬ ደግሞ አንድ ቀይ ስር ይመቻለው። አሁን በመጀመሪያ ቀይ ሽንኩርት

እንደዚህ አድቀን ቀዩን ሽንኩር ከከተፈን በኋላ እዚህ ጋር ደግሞ ቀይ ስሩን ደግሞ እንፈቀፍቀዋለን። እንደዚህ እቃ ሰሃን ላይ አድርገን ብንፈቀፍቀው ጥሩ ነው። መክተፊያ ላይ ብዙ ጊዜ ስናድርግ ከለሩ ቶሎ ስለማይወጣ መክተፊያችንን ብዙ ጊዜ ያው ለማጠብ እንዳያደክመን ማለት ነው። እኔ ሰሃን ላይ እየፈቀፈቅኩት ነው ያለሁት። አነስ ያለ ቀይስር ነው እኔ የቀቅዬ አመጣሁት። ይኸው እንደዚህ ፈቅፍቄዋለሁ። አሁን እዚህ ጋር መጥበሻ የምሰራበትን ጥጃ ያለው እሱ ላይ ቀይ ሽንኩርት አድርገን እናቁላላለን። ይሄን ያህል እንደዚህ ከበሰለልኝ በኋላ የተወሰነ ዘይት ጨመርኩበት። ከዛ ከድንን ብናበስለው ደግሞ በደንብ ሆኖ ስለሚበስልልን ከድኝ እያበሰልኩት ነው። እንዲህ ያህል ደግሞ ከተቁላላለን በኋላ ደግሞ እዚህ ጋር አንዱን ቲማቲም እንደዚህ ፍሬሹን ቲማቲም አድቅቄ ጨምሬበታለሁ። ያ ሁሉን ነገር ፍርፍር ስንሰራ እንደምንሰራው ነው። የሚለየው ቀይ ስሩን ስሩን ስንከትበት ደግሞ ከለሩ በጣም ስለሚያምር ያንን ደግሞ ለማሳየት ነው። አንዳንዴ በርበሬያችን ከለሩ ድንገት ጠቆር ቅመን፣ በስቶበት በስቶበት ጠቆር ካለና እንዲህ ፍርፍር ላይ ወጥ ላይ አላምር ካለን አንዳንዴ ደግሞ በእንደዚህ አይነት መንገድ እንድንሰራው ብዬ ነው ዛሬ ይሄን አሰራር ይዤላችሁ የመጣሁት ይሄው። ከዛ ቀይ ስሩን ጨምሬዋለሁ። ከዛ የተወሰነ በርበሬ እየጨመርኩበት ነው። በርበሬ ካለን በርበሬ ጨምረን ብንሰራ፣ ከሌለን ደግሞ ብቻውን በቀይ ስሩ እራሱ ከለር ሰጥተን ማፈርፈር እንችላለን። ከዛ እዚህ ጋር ቆርቆሮ ቲማቲም አንድ ማንኪያ ጨመርኩበት። ቆርቆሮ ቲማቲም ከፍሬሹ ጋር ሲቀላቀል ጣዕሙን በጣም ቆንጆ ነው። ለወጥም፣ እንዲሁም ደግሞ ለፍርፍርም ደግሞ ጥሩ ስለሚያደርግልን ነው አንድ ማንኬ የጨመርኩበት ከዛ ትንሽ ውሃ እያደረግኩበትና ከዛ ነጭ ሽንኩርት እዚጋ አለሜ ጨምሬበታለሁ። አሁን እዚህ ጋር የሚበቃንን ያክል ውሃ እየጨመርኩበት ነው። ውሃውን በጣም አታብዞት። በጣም ሲበዛ ያው ውሃ ውሃ ስለሚል፣ አነስ ያለ ሲሆን ቆንጆ ያደርጋል፣ ጣዕሙን ያጣፍጥልናል። ከዛ እዚህ ጋር የሚበቃኝን ያክል ጨው እየጨመርኩበት ነው። ከዛ ደግሞ ኮረሪማን የጨመርኩት አንድ ማንኪያ እንዲሁም ደግሞ መከለሻ ደግሞ እዚ ጋ እሱንም ደግሞ አንድ ማንኪያ ጨምሬበታለው። ያው ብዙ ጊዜ በካሮት ጨምረን ፍርፍር እንሰራለን ፈቅፍቀን። አዛሬ ደግሞ ቀይ ስር ደግሞ ለከለሩን በጣም ቆንጆ ስለሚያደርግ ነው እንግዲህ ሀሳቡን ይዞ የመጣሁት። አሁን ከድነን በደንብ አድርገን እናንተ ከትከዋለን። ያው እንደዚህ ቆንጆ ሆኖ ተንተክተኮልናል። ከዛ ሮዝመሪን እዚ ጋር ለሽታው ጨምሬበታለው። እንግዲህ ይሄን በምሰራበት ሰዓት ጾም ስለሆነ ለጾም ደግሞ ካላችሁ በሶ ብላን ብትጨምሩበት ይጣፍጣል። ከዛ እንጀራ ቆራርጬ ደግሞ እንደዚህ የሚበቃኝን ያክል አንድ እንጀራ ነው የቆራረጥኩት። እሱን ጨምሬ ደግሞ እናፈረፍረዋለን። እዚህ ጋር ከፈለጋችሁ ከላይ ቃሪያ መጨመር ትችላላችሁ። እኔ ግን በኋላ ላይ ቃሪያ ጨምርበታለሁ። በጣም ነው የሚያምረው ከለሩ፣ ጣዕሙ ራሱ በጣም ነው የሚጣፍጠው። ሰርታችሁ ሞክሮት ትወዱታላችሁ በእውነት። ይኸው ቃሪያ እዚህ ጋር አንድ ቃሪያ እንደዚህ ቆራረጥኩና ከትፌ ጨመርኩበት፣ የተወሰነ ቃናውን እንዲወስድልን ማለት ነው። ይሄው እንግዲህ አያምርም? ከለሩ በጣም ነው የሚያምረው። በእውነት ትወዱታላችሁ። እስቲ ሰርታችሁ እናንተ ሞክሩት። አሁን ደግሞ በቃል አድርጌ ደግሞ አቀርበዋለሁ። እንግዲህ ስራዬ ከተመቻችሁ ላይክ አርጋችሁ አበረታቱኝ። ላይክ ስታደርጉ ያው ሰዎች ዘንድ ስለሚደርስ ነው ሁልጊዜ ላይክ አርጉልኝ የምለው ያው ስራችን ሰዎች ዘንድ እንዲደርስና ልፋታችንም እንግዲህ ዋጋ እንዲያገኝ ማለት ነው። የሁላችሁ የሚያምር በጣም ቆንጆ የሆነ ከለሩ ራሱ እንዴት እንደሚያምር ይዩት። ይኸው እንደዚህ አድርጌ እንግዲህ አቅርቤዋለሁ። በጣም ተወዱታላችሁ። ሰርታችሁ ሞክሩት። እስካሁን ከኔ ጋራ ስለነበራችሁ ደግሞ እጅግ አድርጌ ከልብ የሆነ ምስጋና አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሰርታችሁ ደግሞ ሞክራችሁ ደግሞ በኮሜንት ላይ ደግሞ ሀሳብ አስተያየታችሁን ጻፉልኝ። ስለ ሁሉም አመሰግናለሁ። እንግዲህ አይታችሁ ስጨርሱ ላይክን አትርሱ። በሚቀጥለው እንገናኛለን። ሰላም ሆኑልኝ፣ ቻው